አንድ ሚሊዮን ሁለት መቶ አስራ ስድስት ሺህ ግራም ወርቅ ሙሚን ሆኑ ተባለ እንጂ ሚሊዮነር ሆኑ መች ተባለ። አላህ ስብሐነሁ ወተዓላ በዚህ ሰማይና ምድር ውስጥ ያለውን ሀብት ለማን የፈጠረው? ቢአምዋሊህም በገንዘባቸው የማን ገንዘብ ነቢዩንም በገንዘባቸው ሉ ለመስጂድ ብራምጡ ከዲጃ ሞተች አይደለ? የእሷ ሀብት የት ገባ? የአመት አስቤዛ በአንድ ቀን የሚዘጋ የትኛው ሀብታ ነው? መርከብ ያላቸውን ሰዎች ምስኪን ተባል ያ ዘመን ሀብትን እንዴት አየው? ደ ስትነሳ የቤት ክራይ ያዛረገኝ እዚህ ለምናል። አንዱ ምና ውጣ በር ላይ ትውልድ ክፍተት አለ። የተሳሳቱ አመለካከቶች ድህነትን መስጂድ ውስጥ ማበረታታት አለ። ሽንት ቤቱ አያምርም፣ ንጽሕና የለውም። ከዜሮ ተነስቶ በስምንት ዓመት ውስጥ ምን ስትራቴጂ ተከትሎ ነው ያሰው? አሁን ቁሳዊነትን እያበዛ ነው። እንዴት ሰዎች ሚሊዮነሪ ኦርቶዶክስ ክርስቲያኖች ጋር ብትወስድ ይበልጡናል ከቤታቸው ፊት ለፊት የሰደቃ ቤት አላቸው። ሲሪየስሊ ዳሜጂንግ ነው። በጊዜ ሂደት ራስን ወደ ማጥፋት ነው። የሌለው ሰው ምን ይሰጣል? ነብያቸው ይህን ያህል ተርበው ተቸግረው፣ እነሱ እንዴት አመጡም እኮ ጥያቄ ነው። እቃ ለማውረድ በመኪና ሲመጡ እኔ ነኝ ማውርደው እኔ ነኝ ማውርደው፣ እኛ እንጣላለን። ታላቁ መውሰድ እንችል ነበር፣ ግን ስለ መውሰድ አእምሯችን ውስጥ ሐሳብ አልመጣም። ገንዘብ መሳሪያ ነው፣ ኸይር የምናገኝበት ነው፣ ጀነት የምንገዛበት ነው። ካላረግን ደግሞ በዛው መልኩ ሊያጠፋን ይችላሉ።